ጋር የዘመሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዘወትርፉ ልክ በሰአት ወደ እናንተ የሚደርሰው የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰናዶዎችን ተጀምረዋል። ቀዳሚ አድርገን ወደ እናንተ የምናደርሰው ደግሞ የሳምንቱን የቴሌኮም መረጃ ነው። መረጃዎችን ባልደረባችን ሀብታሙ ገበየው እንደሚከተለው ያቀርብልናል። ጤና ይስጥልን። የሳምንቱን የቴሌኮም መረጃ የማቀርብላችሁ ሀብታሙ ገበየሁ ነኝ። የካፒታል ጋዜጣ በመጋቢት 25 ቀን 2008 ዓ ም በፊት ገጹ ኢትዮ ቴሌኮምን አስመልክቶ ያወጣው መረጃ የተሳሳተ መሆኑን ኩባንያው አስታወቀ። ጋዜጣው የኢትዮ ቴሌኮም ዋና ስራ አስፈጻሚን ስም በመጥቀስ ኢትዮ ቴሌኮም ቮይስ ኦቨር ኢንተርኔት ፕሮቶኮል የተሰኙ አፕሊኬሽኖች የሚጠቀሙ ደንበኞችን ሊያስከፍል ነው በሚል ርዕስ ያወጣው መረጃ የተሳሳተ መሆኑን አስታውቋል። የኩባንያው ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ እንደገለጹት ጋዜጣው ኢትዮ ቴሌኮም ፖሊሲ ቻርጅ ኤንድ ኮንትሮል ሲስተም የተባለ ቴክኖሎጂ በመጠቀም ደንበኞች በኢንተርኔት አገልግሎት አማካኝነት እንደ ቫይበርና ዋትሳፕ አይነት የሞባይል አፕሊኬሽኖችን በመጠቀም ስልክ ሲደውሉ ከኢንተርኔት በተጨማሪ ሌላ ሂሳብ ማስከፈል ሊጀምር ነው ሲል ያወጣው መረጃ ከእውነት የራቀ እንደሆነ አስታውቀዋል። ካፒታል ጋዜጣ የወጣውን የተሳሳተ መረጃ ተከትሎ ዜናው በተለያዩ መገናኛ ብዙሀንና ማህበራዊ ድረገጾች ላይ ሲናፈስ መቆየቱን ያስታወሱት አቶ አብዱራሂም ዘገባው ፍጹም የተሳሳተ እንደሆነና ለሚዲያ ተቋሙ እንዲያስተካክል የተገለጸለት መሆኑን አስረድተዋል። በመሆኑም ኢትዮ ቴሌኮም ከዚህ ጋር በተያያዘ የተተገበረ ምንም አይነት አዲስ አሰራር እንደሌለና የተሰራጨው ዘገባም የተሳሳተ መሆኑን ህብረተሰቡ እንዲገነዘብ አሳስቧል። ወደ ሁለተኛው መረጃ ስሻገር ኢትዮ ቴሌኮም በምስራቅ ሪጅን ከሚገኙ ደንበኞቹ ጋር በሶስት ከተሞች የህዝብ ክንፍ መድረክ አካሄደ። የውይይት መድረኮቹን በጅግጅጋ፣ በሀረርና በድሬዳዋ ከተሞች የሚኖሩ የህዝብ ክንፍ አደረጃጀቶችን ያካተተ ነው። ከአገልግሎቱ ተጠቃሚዎች የሚነሱ ጉዳዮች ኩባንያው በየጊዜው ራሱን ለማሻሻል ለሚያደርገው ጥረት የጎላ ድርሻ እያበረከተ መሆኑን የኢትዮ ቴሌኮም የደንበኞች አገልግሎት ቺፍ ኦፊሰር አቶ ሙኡዚህ ደጎ በመድረኩ ገልጸዋል። የኢትዮ ቴሌኮም አጠቃላይ ሁኔታ፣ ባለፈው ዓመት ህብረተሰቡ ያነሷቸው የቅሬታዎች አፈታት ሂደትና የደረሱበት ደረጃ፣ በየሪጅኑ መሰረተ ልማት ላይ የደረሱ ጉዳቶችና የተመዘገቡ መልካም ውጤቶች ለመድረኩ ተሳታፊዎች ቀርበዋል። በገበያ ላይ ያሉና በቅርቡ ወደ ገበያ የሚገቡ የቴሌኮም አገልግሎቶች ዝርዝር በመድረኩ ላይ ተገልጿል። የቴሌኮም አገልግሎት ከጊዜ ወደ ጊዜ የተሻሻለ የመጣ መሆኑን ተሳታፊዎቹ አብራርተው በኃይል መቆራረጥ ምክንያት የሚፈጠረው የኢንተርኔትና የኔትወርክ ችግሮች መፍትሄ ሊበጅላቸው እንደሚገባም አሳስበዋል። ተመልካቾቻችን ለሳምንቱ ያዝናቸው የቴሌኮም መረጃዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ከቀሪ የፍኖተ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዝግጅቶች ጋር መልካም ቆይታል። ተመልካቾቻችን መረጃ ቴሌኮም የተከታተልነውን ይመስል ነበር። አሁን ደግሞ ወደ እናንተ የምናደርሰው መሰናዶ ቴሌኮም በእድገት ጎዳና ይሰኛል። በዚህ ዝግጅታችን ደግሞ እንደሚታወቀው ኢትዮ ቴሌኮም በመላው ሀገሪቱ የተለያዩ ማስፋፊያዎችን በማድረግ እንደዚህ ደንበኞችን በጥራት እያገለገለ ይገኛል። ከዚህም በተጨማሪ ደግሞ በአካባቢው ለሚገኙ ዜጎች ሰፊ የስራ እድል እየፈጠረ ነው የሚገኘው። ይህንን የሚመለከት መሰናዶ ወደ እናንተ እናደርሳለን። አሁንም ከዝግጅቶቻችን ጋር ጥሩ ጊዜ ፈጣንና ቀጣይነት ያለው ኢኮኖሚያዊ እድገት ለማስመዝገብ ባለፉት አምስት ዓመታት የመንግስት ተቋማት ለሚያከናውኗቸው የተለያዩ የመሠረተ ልማት ማስፋፊያዎች በርካታ ዜጎችን የስራ እድል ተጠቃሚ እያደረጉ ይገኛሉ። ኢትዮ ቴሌኮም በመላ ሀገሪቱ የተለያዩ የማስፋፊያ ስራዎችን እያከናወነ ሕብረተሰቡን ዘመናዊ የቴክኖሎጂ የአኗኗር ዘይቤ እንዲመራ ከማድረግ በተጨማሪም በአካባቢው ለሚገኙ በርካታ ዜጎች የስራ እድል ተጠቃሚ እያደረገ ነው። ኢትዮ ቴሌኮም በመላ ሀገሪቱ የሚያካሂደው የማስፋፊያ ፕሮጀክት ልዩ ትኩረት እየሰጠ ነው። በመሆኑም ከግንባታ ስራው የሲቪል ስራዎችን በሀገር ውስጥ አቅም እንዲገነቡ ኩባንያው ውሳኔ አስተላልፏል። በዚህ ውሳኔ መሰረትም በሀገሪቱ በሁሉም ቦታዎች የጥቃቅንና አነስተኛ ኢንተርፕራይዞችን በማሳተፍ ከማስፋፊያ ፕሮጀክቱ ተጠቃሚ እንዲሆኑ ተደርጓል። ስንድረስ ይህን ያህል ካፒታልም አልነበረንም እና በትንሽ ካፒታል የተነሳ ነው። በአሁኑ ሰዓት ግን ኢትዮ ቴሌኮም በሰጠኝ ጥሩ የስራ እድል እኛ ብቻ ሳይሆን ለሌላውም ለባለሙያ የስራ እድል ይከፍተናል። ሌሎችም ተርፈናል ማለት ነው እና ጥሩ ፖዚሽን ላይ እንገኛለን። የቴሌን ስራ ከመስራቴ በፊት ያው ሰፈር ውስጥም እንደዛው አንዳንድ ትንሽ መለስተኛ ኮንስትራክሽኖችን ውስጥ ሰራ ነበረ። አሁን ዚን ስራ ከተጀመረ በኋላ ደግሞ ቢያንስ ጥሩ ገቢ እናገኛለን። በዛ ራሳችንን በጥሩ ሁኔታ እያኖርን ያው አንዳንድ ነገሮችም ጥቅማ ጥቅሞችንም እናደረጋለን። ለቤተሰቦቻችንን ማለት እንረዳለን። ብዙ ነገር ተጠቅሚያለሁ። እኔ በእውነቱ በጣም ታላቅ ደስታ ነው የሚሰማኝ። ለሀገር የሚጠቅም ነገር በመስራቴ ምድለኛ አድርጌ ነው ራሴንም ቆጥረው እንደዚህ ተመሳሳይ ሶስት ሳይቶችን ሰርተናል። ሮቢት እና አለፋ የሚባል አካባቢ እንደዚሁ ሳይቶችን ሰርተናል። በመስራታችን ያው የስራ እድል ተፈጥሮልናል። ኢትዮ ቴሌኮም በፈጠረው ለጥቃቅኖች ቅድሚያ በሰጠው እድል ተጠቃሚ ይሆናል። ጥሩ እድል እንዳለን ስራችን ጥራት እንድኖር አምስታችን በስራ ቦታ ተገኝተን መስራት እንዳለብን ድጋፍ ሰጥቶናል። በእኛ ስር ከመቶ የማያንስ ሰራተኛ ስራ አግኝቷል ቢያንስ በእኛ አሁን ፕሮጀክት ላይ 29 ሌበር ሰራተኞች ነበሩ እነዚህ 29 ሰራተኞች ትሬንች ቁፋሮ ላይ የተሰማሩ ናቸው ሲቪል ወርኩ ላይ ስንመጣ ደግሞ ፎርማኖች አሉ ማለት ፎርም ወርኩ የሚሰሩ ሌበሮች አሉ ይህን የሚሰሩ ስለዚህ አጠቃላይ ወደ 31 ሰራተኛን አሳትፈናል በዚህ ስራ እኛ ሙዚቃ ጋ የኔትወርክ ማስፋፊያ ፕሮጀክት እንትን ኢንስቶል እያደረግን ያለ ነው ማለት ነው። እኛ ኢትዮ ቴሌኮም ይህን ነገር ይህን አዳዲስ ቴክኖሎጂዎች ወደ ሀገር በማስመጣት ዜጎችን እዛ ተሰማርተው የራሳቸው አስተዋፅኦ እንዲያደርጉና ራሳቸውን ጠቅመው ሀገራቸውን እንዲጠቅሙ አንድ ትልቅ አስተዋፅኦ አለው ማለት ነው ይሄ ነገር። ታሁን የእኛ ማህበር ነው የሰራው እና ቆንጆ አድርገን የሰራናት ውልም ጥሩ ብቃት ይዘን የሚያወጣ ነው ማለት ይቻላል። ውልስ እና ስር ሶስት ሺህ ነበር አፈጻጸሙ ላይ ግን የተጨማሪ ስራ ምናምን ቦታው ድንጋያማ ስለነበረ ወደ 340 ሺህ ምናምን አካባቢ ነው የደረሰው። በሱ ሰርተን ትርፍ ግን ወደ 80 ሺህ ምናምን ያገኘ ነው። የቀን ስራ እየሰሩ ኮሌጅ የሚማሩ አሉ እዚህ በስራ አጋጣሚ የሚነግሩሽ ነገር አለ ና ጠቀሜታው የጎላ ነው የፕሮጀክቱ ኢምፕሊመንት መደረግ ማለት ነው። በሁሉም ሲቪል ስራዎች አምስት ሺህ አምስት መቶ ሰባ ስድስት የዘርፉ ተንቀሳቃሶች ተሳትፈውበታል። በዚህም 2.6 ቢሊዮን ብር ለስራ ዕድል ተጠቃሚዎቹ ተደርጓል። በከተሞች ለሚስተዋለው የስራ አጥ ቁጥር መቀነስ ተቋሙ የበኩሉን ኃላፊነት እየተወጣ በቀጣይም በሚያከናውኗቸው የመሠረተ ልማት ዝርጋታዎች ላይ በጥቃቅና አነስተኛ ለተደራጁ ወጣቶች ልዩ ትኩረት ሰጥቶ ይሰራል። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር መስሪያ ቤት ተቋማት ባይሲቲ ለምተው የሚሰጡትን አገልግሎት ቀልጣፋ እንዲሆን ለማድረግ የተለያዩ ድጋፎችና ክትትሎችን ያደርጋል። በዚሁም የምናመራው አይሲቲ ሀገር አቀፍና ዓለም አቀፍ ወደ ተሰኘው መሰናዶችን ነው። የዛሬው ዝግጅታችን ደግሞ ትኩረት ያደረገው የገቢዎችና ጉምሩክን የአገልግሎት አሰጣጥ ምን እንደሚመስል በይሲቲ ለምቶ ያስቃኝናል። አብረን እንከታተል። ዓለማችን ለምትፈጽማቸው ረቂቅ ተግባራት መነሻ ምንጭ ነው። የኮምፒውተር ቴክኖሎጂ የሰው ልጆች የአእምሮ ውጤት የሆኑ አስደናቂ ተግባራት ያለ ኮምፒውተር ድጋፍ እዚህ አልደረሱም። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ከመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ጋር ተደራሽነቱን ለማስፋት በቅንጅት ይሰራል። ግብር ከፋዮች በአንድ ጊዜና ሰዓት ኢንተርኔትን ተጠቅመው ግብርና ታክሳቸውን ለማሳወቅ አስችሏል ማለት ነው። ቀደም ሲል የነበረው የፐርፎርማንስ ችግር ከአስር ወደ አንድ ሺህ አድጓል። ይሄ የሎጊን የነበረ የፓስወርድ ሪሴት ችግር ተቀርፏል። ኢንተርኔት ከቨሬጁ ሰፍቷል። ስለዚህ ቀደም የነበረው ችግር አሁን የለም። የተደራጀ መረጃን በአግባቡ ለመያዝ የኮምፒውተር ቴክኖሎጂ አገልግሎት አይነተኛ ሚና አለው። ዜጎች አገልግሎት ለማግኘት ሲሉ የሚያባክኑትን ጊዜ ያስቀራል። የግራችን አመልካች ጣት ሰጥ። ጨርሰናል። ፎቶግራፍ ላንሳት አሰራሩ በጣም ቀልጣፋ ነው። በፊት የነበረው ነገር ትንሽ ጊዜ ማንኛውንም ነገር ይወስድብህ ነበረ። አሁን ግን ኮምፒውተራይዝድ መሆን በሁሉ ነገር ዘመናዊ ያደርግሃል፣ ቀልጣፋ እንድትሆን ያደርግሃል። እና ማለት በፈለግኩት ጊዜ ላይ እና በአሪፍ ሰዓት ውስጥ ተከናውኖልኛል። ደንበኞች ወደዚያ አካባቢ በሚመጡበት ጊዜ እንደሚጉላሉ፣ ረዥም ጊዜ እንደሚወስድባቸው ነው የሚያስቡት ምክንያቱም ቀደም ሲል የነበረው አሰራር ትንሽ የተጓተተና የሚያንገላታ ስለነበረ አሁን ግን ይህ ችግር ያው ኮምፒውተራይዝ ከመሆኑም የተነሳ ይህ ችግር ተቀርፎ ደንበኞች መጥተው ምናልባትም አስር ደቂቃ ባልሞላ ጊዜ ውስጥ የግብር መክፈያ መለያ ቁጥራቸውን ይዘው መሄድ ይችላሉ። ግብር ለሀገር እድገት መሰላል ነው። ከሀገር የሚላኩና ወደ ሀገር ውስጥ የሚገቡ እቃዎች በኮምፒውተር በይነ መረብ ካልታገዙ ባስመጪውና ላኪው ላይ አሉታይ ተጽኖ ማሳረፋቸው አይቀሬ ነው። የኢትዮጵያ ገቢዎችና ጉምሩክ ባለስልጣንም የአሲኩዳ መረብን በመጠቀም ቀልጣፋ አገልግሎቱን ለተጠቃሚ ያደርሳል። በማንዋል የሚሰሩ ስራዎችን በሲስተም በሚስተናገዱ ጊዜ ብዙ ትኖችን በቀላሉ ለማስተናገድ ይቻላል ማለት ነው። ብዙ ሰርቪስ በቀላሉ ለመስጠት በማኑዋል በሚስተናገድበት ጊዜ የመስተንግዶንትኑ በጣም ጊዜ የሚወስድ የተጓተተ የተንዛዛ ጊዜ ነው የሚወስድ። ይሄ ግን በአንድ ጊዜ በጣም ብዙ የጉምሩክ ተስተናጋጆችን ማስተናገድ ይችላል ማለት ቅልጥፍናው በጣም የፈጠነ ተደራሽነት ያለው ስራ እንዲሰራ ያደርጋል ማለት ነው። ሲክታስ የሚባለው ሲሰራ መጀመሪያ ለተወሰኑ ታክስ ሴንተሮች ነበረ። አሁን ግን ከስተመራችን የዩዘራችን እንትን እየጨመረ ነው የመጣው። እና እየጨመረ የጨመረ ሲመጣ ያው የፐርፎርማንስ ሹ ያመጣል ዳታ ቤዙ ላይ ማለት ነው። ፐርፎርማንስን በማሻሻል ረገድ የተለያዩ ስራዎች እየተሰሩ ነው ያሉት። ከዘመኑ ጋር አብሮ ለመራመድ ና የሀገርን መልካም ገጽታ ለመገንባት ያለ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አገልግሎት አድካሚ ነው። ጊዜ ባለንበት ቆሞ አይጠብቀንም የሚለውን ብሂል የተረዱ መስሪያ ቤቶች አገልግሎታቸውን አርኪ ለማድረግ የልምድ ልውውጥ ያደርጋሉ። የመስሪያ ቤታችን በመንጃ ፍቃድ የሃርድዌርና ሶፍትዌር ግዢ ዓለም አቀፍ ጨረታ አውጥቶ እንደነበር ይታወቃል። ስለዚህ ይህን የመንጃ ፍቃድ ሃርድዌርና ሶፍትዌር ግዢ ውስጥ አንዱ በሶፍትዌር ላይ የባዮሜትሪክ አይደንቲፊኬሽን የሚባላለ ማለት በጣት አሻራ ሊሆን ይችላል ወይም በ አይሪስ ሊሆን ይችላል። በተለያዩ ዘዴዎች አይደንቲፋይ የሚደረግበትን ሶፍትዌር አለ። ስለዚህ ገቢዎችና ጉምሩክ ደግሞ በዚህ ቅድሚያ ከሁለት ሺህ አንድ ጀምረው እንደሚሰጡ ስለሚታወቅ እኛ ደግሞ በዚህ ላይ አዲስ ስለሆንን ከነኝ ልምድ ወስደን ስራውን በትክክለኛ ስራ ለመስራት ፈልገን ነው የመጣነው። በዋናነት ይሄ የመጣችሁበት ክፍል የጣት አሻራና ካርድ ትነት ቡድን የሚባለው ነው። ሁለት ዋና ዋና ስራዎች ይሰራሉ። በዚህ ክፍል ላይ የመጀመሪያው የጣተሻራ ምዝገባና ሻራ ማጥራት ጋር በተያያዙ የድጋፍ ስራዎች እንሰራለን። ሁለተኛው የመረጃ ማጥራትና ማደራጀት እንዲሁም የካርድ ትመት ስራ ነው። እነዚህን ሁለት ዋና ዋና ስራዎች ነው እንግዲህ የምንሰራ ያደጉት ሀገራት ከደረሱበት የስልጣኔ አጥናፍ ለመድረስ የኮምፒውተር ቴክኖሎጂ አገልግሎት አስፈላጊነቱ ታምኖበታል። ቴክኖሎጂው ጥልቅና ሰፊ በመሆኑ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር መንግስታዊና መንግስታዊ ላልሆኑ ድርጅቶች አስፈላጊውን ድጋፍ በማድረግ ለሀገር ኢኮኖሚ ግንባታ ተደማሪ እሴትን እየፈጠረ ይገኛል። ተመልካቾቻችን ኢትዮ ቴሌኮም በተለያዩ ጊዜ ለደንበኞቹ የተለያዩ አገልግሎቶችን ይሰጣል። በቅርቡ ደግሞ ያሳውቀኝ ጥሪ ወይም ደግሞ ያልተሳኩ ጥሪዎችን ማሳወቂያ ቴክኖሎጂ ፋርጎ ለደንበኞቹ እየተጠቀሙበት ነው የሚገኘው። ይህን በተመለከተም የተለያዩ መሰናዶዎችን አዘጋጅተናል። በዚሁ የቴሌኮም አገልግሎቶቻቸውና አጠቃቀማቸው ወደ ተሰኘው መሰናዶ እናመራለን። መንገድ ሆናለች አለማችን የመረጃ ነው ኢትዮ ቴሌኮም በሚሰጣቸው ተጨማሪ አገልግሎቶች ለደንበኞች በየጊዜው አዳዲስ የቴክኖሎጂ ውጤቶችን ተደራሽ እያደረገ ነው። በመሆኑም ያልተሳኩ ጥሪዎች ማሳወቂያ ሚስትኮል ኖቲፊኬሽን ኤምሲኤን እና የአሳውቀኝ አገልግሎት ሪቸብሪቲ አለርት አርኤ ለሁሉም የሞባይል ተጠቃሚዎች ከጥር አምስት ቀን 2008 ዓ.ም ጀምሮ አገልግሎት ላይ ያውሏል። ያልተሳኩ ጥሪዎች ማሳወቂያ ደንበኞች ስልካቸው አገልግሎት በማይሰጥበት ጊዜ ማን ደውሎ እንደነበር የሚያሳውቅ ነው። ያሳውቀኛ አገልግሎት ደግሞ በተለያዩ ምክንያቶች ደውለው ያላገኟቸውን ደንበኞች ወደ አገልግሎት መስጫ ክልል ሲመለሱ መልሰው መደወል እንዲችሉ በአጭር የጽሁፍ መልእክት የሚያሳውቅ ነው። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ደንበኛው የአገልግሎት መስጫ ክልል ውስጥ በሚሆኑበት ጊዜ የማሳወቂያ መልእክት እንዲደርሶ አንድ ይጫኑ። ሲጨርሱ ስልኩን ይስጡት። የደወሉላቸው ደንበኛ ጥሪውን መቀበል በሚችሉበት ጊዜ የማሳወቂያ መልእክት ይደርሶታል። አገልግሎቱን ስለተጠቀሙ እናመሰግናለን። ያልተሳኩ ጥሪዎች ማሳወቂያና ያሳውቀኝ አገልግሎቶችን ለመጠቀም ከደንበኞች ክፍያ አይጠበቅም። አገልግሎቱ በአማርኛና በእንግሊዝኛ ቋንቋዎች የቀረበ ነው። ቋንቋ ሲመርጡ ለአማርኛ ኤል አንድ ለእንግሊዝኛ ደግሞ ኤል 2 ብሎ ወደ 824 መላክ ብቻ በቂ ነው። እነዚህን አገልግሎቶች በየትኛውም ቦታ በማንኛውም ሰዓት ማግኘት ይቻላል። ይሁን እንጂ ያሳውቀኝ አገልግሎት ከመደበኛ ስልክ ወደ ሞባይል ሲደወል ለሞባይል ደንበኛው ማን መቼ እንደደወለ በአጭር የጽሑፍ መልእክት ያሳውቃል። አገልግሎቱን ሁሉም የኢትዮ ቴሌኮም የሞባይል ስልክ ደንበኞች በማንኛውም የስልክ ቀፎዎች መጠቀም ይችላሉ። ዝቅተኛ ከሚባሉት ጨምሮ እስከ ስማርትፎን ያሉት በየትኛውም ስልክ ላይ ኖርማሊ ጥሪ ማድረግ የሚችሉ ስልኮች፣ እንደዚሁም ደግሞ አጭር የጽሑፍ መልእክት መቀበል የሚችሉ ስልኮች በሙሉ እነዚህን አገልግሎች መጠቀም ይችላሉ። ስለዚህ መስፈርቱ ሁለት ነው። ድምፅ ጥሪ ማድረግ የሚችልና ኤስኤምኤስ መቀበል የሚችል ስልኮች በሙሉ ይህንን አገልግሎት መጠቀም ይቻላል። ደንበኞች አገልግሎቱን መጠቀም ካልፈለጉ ላልተወሰነ ጊዜ ማቋረጥ ይችላሉ። አገልግሎቱን አቋርጠው ከነበሩም እንደገና መጠቀም ይቻላል። የድምፅ መልእክት ሳጥን አገልግሎቱን ለተወሰነ ጊዜ ማቋረጥ ከፈለጉ ዲ ብለው ነው የሚልኩት። ዲ ምንድነው? ዲ አክቲቬሽን ለማመልከት ነው፣ የኛው የድምፅ መልእክት ሳጥን አገልግሎት ነው። የሪች ኤብሊቲ አለርትን ወይም የማሳወቀኝ አገልግሎቱን ላልተወሰነ ጊዜ እንዳይሰራ ማድረግ ከፈለጉ ደግሞ ዋን ብለው ወደ 824 አጭር የጽሑፍ መልእክት መላክ ይችላል። ሚስድ ኮል ኖቲፊኬሽንን ላልተወሰነ ጊዜ እንዳይሰራ ማድረግ ከፈለጉ ደግሞ ዲቱ ብለው አሁንም ወደ ቴክስት አድርገው አገልግሎቱ ላልተወሰነ ጊዜ እንዲቋረጥ ማድረግ ይችላሉ። መቋረጡንም የማረጋግጥ የአጭር ጽሑፍ መልእክት ከሲስተም የሚላክላቸው ይሆናል ማለት ነው። እንደገና ይህን አገልግሎት ካቋረጡ በኋላ እንደገና አገልግሎቱ እንዲሰራ ማድረግ እፈልጋለሁ ካሉ ደንበኞች ደግሞ ለድምፅ መልእክት ሳጥን አገልግሎቱ ከዚህ በፊት እንደገለጽነው ኤ ብለው ነው የሚልኩት። ለሪች ኤቢሊቲ አለርት ወይም ያሳውቀኝ አገልግሎት ደግሞ ኤ አንድ ወይም ኤ ዋን ብለው ወደ ስምንት አራት መላክ ይጠበቅባቸዋል። የሚስድ ኮ ኖቲፊኬሽን ወይም የአክሳብ ጥሮች ማሳወቂያ ደግሞ እንደገና እንዲሰራ ማድረግ ከፈለጉ ደግሞ ኤቱ ብለው አሁንም ወደ 84 ወደ ተመሳሳይ አጭር ቁጥር በመላክ አገልግሎቱን በተወሰነ ጊዜ እንዲሰራ ወይም እንዳይሰራ ማድረግ ይችላል። ተመልካቾቻችን በቴሌኮም መረጃ የጀመረው መሰናዶችን ሊጠናቀቅ አንድ መሰናዶች አይቀራል። እሱም ይመልሱ ይሸለሙ ይሰኛል። ወደዛው እናመራለን። የባለፈው ሳምንት ጥያቄያችን የድረ ክፍያ አገልግሎት ደንበኞች የሞባይል ስልካቸው የተዘጋ ከሆነ፣ የማይመልስ ከሆነ፣ የተያዘ ከሆነ ወይም ከአገልግሎት ክልል ውጭ ከሆነ የድምፅ አገልግሎት እንዲያገኙ የሚያስችለው አገልግሎት ምን ይባላል የሚል ነበር። የዚህ ትክክለኛ ምላሽ የድምፅ መልዕክት አገልግሎት ወይም ደግሞ ቮይስ ሜል ሰርቪስ ይባላል ማለት ነው። ወደዚህ ሳምንት ጥያቄያችን ስንሻገር ኢትዮ ቴሌኮም ያገኛቸው ሶስት ዓለም አቀፍ ሽልማቶች በየት በየት ሀገር የተሰጡ ናቸው የሚል ነው። ተመልካቾቻችን የዚህን ትክክለኛ ምላሽ መመለስ የምትችሉ በስልክ ቁጥራችን 0946 0505 እስከ ምሽቱ አንድ ሰዓት ድረስ ማለት ነው። መልካም እድል እያልኩኝ ፕሮግራሞችን እያስተዋወቅ ከእናንተ ጋር ብር የቆየሁት ራይል ሙላት ነበር። ሳምንት በሌላ መሰናዶ እስከሚገናኝ ቸርን ሰንብት።